ሌባ እናት ልጇን አታምንም። ተልኮ አላችሁ ይላሉ መጥተው። ተልኮ አላችሁ? ከማን እንደምንላክ አናውቅም። ተልኮ አለን። ሳህ ታውቃላችሁ ከማን እንደሆነ። ሸሪዓ ሲገፋ፣ ሸሪዓ ሲረገጥ፣ ሸሪዓ እንድንከላከል ተልኮ አለን። ምክንያቱም አላህ ሱብሃነሁ ነቢያችን ሰለላሁ ዓለይሂ ወሰለም መራአ ሚንኩም ሙንከረን ፈሊዩቀይሩ ተልኮናል፣ ተልከናል፣ ማ ታዘናል። ሙንከርን ያየ ሰው ከእናንተ ያውግዝ ብለዋል። ያስወግድ በእጁ ያልቻለ በምላሱ ያልቻለ በልቡ ጾቶ ከዛ ቦታ ይወገድ፣ ብሏል። ስለዚህ ያንን ተልኮ ነው። አማ ሌላን ተልኮ ከሆነ እንዳልኳቸው ሌባናት ልጇን አታምኑ የሚባለው ነገር ማለት ነው። እና ሴት እህቶቻችንን በሚዲያ ላይ ጋብዛችሁ ታዋቂነትን፣ ገናናነት እንዲያገኙ ዳዒ የሚል ሙግቻ ንጽጽር የሚባል ነገር ላይ ስድስት ወር እያሰለጠናችሁ ከዛም በላይ ያሰልጡ አትልቀቁ፣ ትክክል አይደለም፣ ሸሪዓ አይፈቅድም። አላህ ወቀርና ፊ ቡዩቲኩን መረጃ ይላል። ወቀርና ፊ ቡዩቲኩን ቤትሽ ፅኒ ስትባይ አካል በድምፅሽን ሽኖርጌ የተባለችው ድምፅ ም አይከተትም። ኢብን አብደልበር ኢጅማዕ ይጠቅሳል። ከዛ በፊት ግን ነቢያ ሰለላሁ አለይሂ ወሰለም ተስፊቅ ለኒሳ ወተስቢሕ ልርጃ ይላሉ። አዛን አታደርግም። ኢብን አብደልበር ኢጅማዕ ይጠቅሳል። ሴት ልጅ ሐጅ ላይ ድምጿን ከፍ አድርጋ ተልቢያ አታደርግም። ራሷን በምታሰማ ልክ ብቻ ነው ይላል። ኢጅማዕ ይጠቅሳል። ለምን እዛ ቦታ ላይ የጠቀሰው ወንድን ፊትና እንዳትሆንበት በድምፅዋ ይባላል ታዲያ፣ እዚህ ጋር ወንድም እህቶች ወላሂ እኔ ከምናገሩ የበለጠ እነዚህ ተልኳላቸው እያሉ የሚናገሩ ወይም ደግሞ ንጽጽርን ለማስመታት ነው የሚሉ ወንድሞች ወላሂ ከኔ የበለጠ ያውቃሉ። እነዚህ የሚለቋቸው እህቶች ፈረብና እንበል እንደ እንኳን ቢል ድምፃቸውን አሳምረው እንደሚናገሩ ጠንቅቀው ያውቃሉ። ከእኔ በበለጠ እነሱ ያውቃሉ። ሀታ አራዳ ቃል፣ አራዳ ቋንቋ እንግሊዝኛው ላይ እየጣሉበት ምናምን እየተናገሩ በደንብ አድርገው ያውቃሉ። ነገር ግን አውቆ የተኛ ሰው ብጠራዊ አይሳም ወላኪን መልእክቴ እዚ ጋር መልእክቴ እዚ ጋር በስሙኒና በአምሳ ሳንቲም ወይም በተለያየ በሚጣልላችሁ ቁራጭ ሳንቲም ወይም ዩቱብ ነጋዴ የሆናችሁ ወይም ደሞ ወይም ላአኸሪ ያሸውዷችሁ ሆኔን የምታደርጉት ሐቅን እያወቃችሁ አላህ ፊት ዋጋ ያስከፍላችኋል። ነገር ግን ደግሞ ኸይር እየሰራችሁ መስሏችሁ ከሆነ ወደ ዑለማዎች ተመለሱ። ዑለማ አህለ ሱነት ወልጀማዓ ተመለሱና የዑለማዎችን ፈቷ ጠይቁና አናውቅም ብላችኋል አለ የማታውቁ ከሆነ ጠይቁና አረጋግጣችሁ አጥምታችሁ ተናገሩ። አላህ ምን ይላል? ወላ ተቅፉ ማለ የሰለከ ብሂ ዕልም፣ እውቀት በሌለህ ነገር ላይ አትቁም ይላል። በዚህ ጉዳይ ላይ ጫን ያለ ለመናገር ከተፈለገ ሌላ እምነት ተከታይን ወደ እስልምና መጣራት ፈርደ ልኪፋያ ነው፣ ፈርደ ልኪፋያ ብሏል። ፈርዳል ኪፋያ ማለት ከፊሉ ሰው ካደረገ ከከፊሉ የሚወርድለት ግዴታ ማለት ነው። እነዛም ደግሞ የሚያደርጉት ደዕዋው ማን ነው ከተባለ እንደው ኩሉ መን ሀበ ወደብ አይደለም። አላፊ አግዳሚው የሰማ ሁሉ መልስ ይስጥ አደለም። አበደን። አላህ እኮ በቁርአን ላይ ኢዛ ጃአሁም አምሩ ምን ልአምኒ አው ልኸውፊ አዛዑ ብሂ ይላል እኮ ወለው ረዱሁ ኢላ ረሱል ወኢላ ኡሊ ልአምሪ ምንሁን ያለው እዚ ጋር የሆነ ደስታው የሆነ ችግር ሲመጣባቸው ያራግቡታል ነው ያለው። ልክ ማንም ሰው ሄዶ ገብቶ መልስ የሚስጠበቅ ጉዳይ ያለም። እኮ ስለ ራሱ ዲን ጠንቅቆ ያወቀ ስለ ቁርአን፣ ቁርአን እንኳን ማንበብ የማይችሉ ናቸው ዛሬ እስልምናን ወክለው ሌላ እምነት ተከታይ ጋር እንሟገታለን የሚሉት ቁርአን እንኳን። ሁሉን እያልኩ አይደለም፣ ጎበዞች አሉ፣ ጠንካራዎች አሉ፣ ስለ ዲን ያወቁ አሉ። ታሚም እያደረግኩ አይደለም። ኢነማ እያልኩ ያለሁት ሚዲያውን በአሁኑ ሰዓት በሰፊ የሚጓዝበትን ነው ያልኩት። ቁርአን አንቀጽ ቢጠየቁ በእንግሊዘኛ ነው የሚያነቡት። ቁርአኑን ማንበብ አይችሉበትም። ሐዲትም ቢጠየቁ ሐዲቱም በእንግሊዘኛ በሆነ ቋንቋ ተፈስረው ነው የሚያመጡት። ከዛም በኋላ ተልኮ ወይም የተለያዩ ቃላቶችን ይላሉ።